አሰላም አለይኩም ወረህመቱላሂ ወበረካቱ። ወደ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁን ባላችሁበት ቪዝት ቪዝት አርገው። አዎ በረመዳን ምክንያት ያው ጠፍቻለሁ እና እንዴት ናችሁ? ሰላም ናችሁ? እንግዲህ ሰላማችሁን ባላችሁበት ቪዝት ቪዝት ስታርገው። አዎ ይዤ የቀረኩት ደግሞ አገራችን ተፈጥሯዊ ብዙ ነገሮች አሉ ሰናያቸው የቀሩ ወይም አይተናቸው የረሳናቸው ብዙዎች አሉ፣ እና ዛሬ ይላችሁ የቀረብኩት የሀገራችን ፏፏቴ ወይም በተራራ እንዴት እንዲንድህ እንዴት እንደሆነ እና ከዋፎች ዜናዎች በተለያየ ነገሮች አሉ እና የዩኤዩት ሰፊ ፈፋቴ ጥረጣ እኔ በከፊሉ ነው ጠግቦ ለመድረስ በጣም ስለሚያስፈራ የኔ በሪቀት ፎቶ አንስቸዋለሁ እና በሀገራችን ብዙ እንትኖች ሰሚጎበኛቸው የቀሩ ብዙዎች አሉ። አሁን እስኪ በተቻለ መጠን ለየት በሚመች መልኩ ይዤላችሁ ይቀርባለሁ። አሁን ዛሬ ደግሞ የምናየው በስማ ዋቦ የምትባለው ፏፏቴ ነች። ወይም ከታች ከቆላው ደግሞ ከቆላው ዳሮሬ ወይም ሌላ ነገር የሚባሉት ለቦ ነው የሚባሉ ቅርታቸው ለቦ ትባላለች። ከቆላው ደግሞ ከላይ ከደጋማ ደግሞ ዋቦ ትባላለች ማለት ነው እና አየሩ በጣም ምቹ የሆነ እና ለመኖር እና ለመዝናናት ምቹ ደን በደን የተሸፈነች በጋ ክፍልነች። እና እቺ ውሃ በጣም በጋ ክረምት ምናምን የምትቋረጥ ነገር አላለችም። እና ይህን ላልደረሱትም ቻናል ቤተሰቦች ወይም ላዳድ ሰዎች ሰብስክራይብ እንዲያደርጉ ሼር አድርግላቸው። አዎ እኔ እንግዲህ አሁን ይቀጥላል። እስከ አራት ምዕራፍ እስከ አራት ነው የተሰራው። አሁን ስ እስከ መጀመሪያ ለእናንተ ልቅ ነው። እዩት ደኑ አረንጓዴው በጣም ያምራል። ልዩ ተስጦ ነው። ምናልባት አሞራዎቹም ነበሩ እና የተለያዩ የጫካ ውሎችም ነበሩ። በሌላ ጊዜ ያካቷቸዋለሁ። ጊዜ ነው ምስሉ ወደ ኋላ ያስቀራቸው ማለት ነው። አሁን እስኪ በዚህ ፏፏቴ በዚህ ደም አረንጓዴ ተፈጥሯዊ አረንጓዴ ሰው እንኳን አረንጓዴ ለማድረግ ስንት ልፋት ይጠይቀዋል። ይኸው አረንጓዴ፣ በጣም ተፈጥሮ ያደላት ሀገር ነች። ተራራውን ብታዩት፣ አሁን አጠገቡ ለመድረስ ደግሞ ያስፈራል ቦታው። በርቀት ሆኜ ነው ያነሳሁት።

ቅርጽ አርጋ ትልቅ ተራራ አድርገ የገነባችሁ ማለት ነው። እና የበለጠ ያስጉብኛችኋለሁ፣ ባወጠፍቻለሁ። ምናልባት አዳዲስ ሰዎች ካላችሁ በቅንነት ሰብስክራይብ አድርጉት። ይህ ብዙ ለማዲስ ነው። ወጣቶችን ለተለያየ ነገሮችን ነገሮች ያለው በማለት ስንት ሻጭ ያለ እና ነባሮችን ደግሞ ላይክና ሼር እንዳትረሱት። ምክንያቱም ዩ ማደግ አለበት መድረስ አለበትን ቦታ መድረስ አለበት። ምክንያቱም ብዙ አላማ እናቅላለው ግቡ እስከሚሞታ ድረስ ደግሞ መጀመሪያም ከእናንተ የተከፈተው አሁን ከእናንተ አብሮ ይጓዛል ማለት ነው። ጫካውን ይዩት፣ ምን የዛፉን ይዩት፣ ተፈጥሮዊ ነው። በተፈጥሮዊ እንግዲህ ቪዲዮን ደግሞ ትንሽ እንትን አርጌ ሰላም ከመቼ በአጭሩ ነው ያርቁት። ምናልባት አስተያየት ኮመንት ካላችሁ በር ክፍት ነው። ኮመንት መስጠት ይቻላል። መስተካከል አለበት ደግሞ እንዲስተካከል ይደረጋ ነው አሁን አብዛኛውን ጊዜ ምናልባት አጣጊሪ ሆናችሁን አስተያየት የሚሰጡ ሰዎች አሁን ደግሞ አብራችሁን ትንሽ ስለተዳራቅ ነው አስተያየታችሁ በእንትን በኮመንት እንዳስቀምጥልኝ በተጃኝ በአኩሪት ያስተላልፋለሁ እና አረብኛውም ደግሞ ወይም እንግሊዝኛውም ሌሎች አረብኛ የሚያውቁ ሰዎች ስላሉ በአረብኛ እንትን ያሉ ገለጻ ምን ያደርጋሉ ብዬ በበፊታ ተስፋ አደርጋለሁ። ተራራውት ይህ ተራራ በሲሚንቶ ወይ በንቱ ውሃ ሊካደ በራስ ወድቃ ተፈጥሮ የሰራችው እና እስ ቪዲዮ መጀመሪያ አይታችሁ እንደ ቪዲዮ እስከ መጨረሻ ደግሞ ዩት የተለያየ ነገር ነው የሚታየው። ውሃው ርቀቱና ውሃው እንትን ርዝመቱ እንዴት እንደሆነ አሁን እዚህ ጋ የምናየው ተራራው ነው። በውድክት የተሰራ ለጌጥ ይመስላል። ተፈጥሮ ነው። ተፈጥራዊ ሰርተዋለች ማለት ምንም። ቪዲዮ ደግሞ እንትን አጭር። እስክሪኑ ታች ስታደርጉት ማስፋት ትችላላችሁ። እዚህ ጋ የሚሰፋበት ነገር ትንሽ የረሳው ይመስለኛል። እና እንዴት ናችሁ? በተረፈ ሰላም ናችሁ? ሰላማችሁ ዝትበል እስኪ የውሃ ፏፏቴዎች እና የውሃ ውጫጫታ ከአፍታ ቆይታ የምንመለሳለው። የውሃ ፏፏቴዎች እና የውሃ ውጫጫታ ት ስሜት ላቸዋለው። እንግዲህ ከትንሽ ደቂቃ በኋላ እንነሳለው። አብራችሁ ዘና በሉ። ከፍታ ቆይ ተመችቻለሁ። ትንሽ እዚህ ጋር ማየት አለብን። እስኪ ግርግዳው ከእንትኑ ከፋ ከተራራው እንዴት እንደሆነ እንደሚያምር

አው ክላሲካል የኖረው በጣም ያምር ነበረ። ክላሲካል ደግሞ አንዳንዴ ኮፒራይት ብሎ ይዘዋል። በዛ ነው ክላሲካል አዘጋቸው የነበር እስኪ ራዛሪ ዘኔ ድምፅ አድርጌ ይ ክላሲካል ሆኖ ተራራው እና ፋፋቴው ግታይ እንዴት አምላል ግን! እስኪ በእኔ እንትን ደግሞ ብዙም አላበዛሁትም። ምክንያቱም ደቂቃ በዛ ሳት ተመልካች ይሰለቸዋል። በዛ ያሳጠርኩት ቢያንስ እስከ ደግሞ የተሻለ ውበቱና በተለይ አረንጓዴዎች ጫካው የተለያዩ ጫካዎች ቅጠሎች፣ የተለያዩ ቅጠላ ቅጠሎች። ምናልባት እንደ ገጠራማ ክፍል ብዙም ላይ ገርማቸው ሊችሎች ይችላል። ምክንያቱም ይህም ደግሞ ይሄ ቦታ ሁሉም ቦታ አላ አዳለም ሁሉም ቦታ የሚገኝ አደለም። አብዛኛው በተወሰነ ወሰን ላይ ገጠራማ ሆኖ ደጋ ክፍል ነው የሚገኘው። ምናልባት የደጋ ልጆች በይታችሁ ድምቀት ምናልባት የረሳችሁት ነገር ደግሞ የተረሳ ነገር ደግሞ ቆይቶ ሲመጣ ያምራል እና ቦታዎች ይለዋወጣል። በውሃ ምክንያት ተራራው ሊሰፋ ይችላል።

በስሜት ወረደ ይተያዘ ራሱ በራሱ ተያይዞ ያለ እና ካፍታ ቆይታ። ይሄ አዋፎች ድምጻቸው ደስ ይላሉ። ምናልባት እኔ ይሄን ተራራ ቪዲዮ ቢያደርገው ኖሮ እንዴት ባማረ። አሁንም ያምራል። እንዴት ባማረ ነው።